እንዴት አላችሁ ቤተሰቦች ሁሉ ሰላም ሰበር ዜና ነው እንግዲህ ይህን ሰበር ዜና አለመናገር አልቻልኩም የእስራኤሉ ጠቅላይ ሚኒስትር ቤንያም ኔታንያሁ በጣም ከባድ የሆነ ጥቃት በጋዛ ላይ እንዲሰነዘር አዟል ወይም ደግሞ እስራኤል ፕራይም ሚኒስትር ቤንጃሚን ኔታንያሁ ሀዝ ኢንስትራክትድ የ ሚሊታሪ ቱ ኢሚዲያትሊ ኬሪ አውት ፓወርፉል ስትራይክ ኦን ጋዛ ሂዝ ኦፊስ ሳይስ የሚል መረጃ ወጥቷል ያ ማለት እንግዲህ ጠቅላይ ሚኒስትር ቤንያም ኔታንያሁ በጋዛ ላይ ጠንካራ ወይም ደግሞ ብርቱ ጥቃት እንዲሰነዘር ትዕዛዝ ሰጥተዋል ነው መረጃው የሚለው። ይሄኛው መረጃ የመጣው እንግዲህ የእስራኤል ጦር አንዳንዴ እንግዲህ አስቸጋሪ ነው። የእስራኤል ጦር አንድ መረጃ አድርሶታል ወይም ደግሞ ኮፈን የሚባለው ወይም አስክሬኑ ሀማስ ሆነ ብሎ እንግዲህ ያልሆነ አስክሬን ሰጠኝ በሚል ነው። እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በዚህ ምክንያት ስለዚህ ክሊር የሆነ ቫዮሌሽን ፈጽሟል፣ ሰው ጥቃት መሰንዘር አለበት የሚል ነው። ወይም ደግሞ ዊክስ ኦልድ ጋዛ ሲዝፋየር ዲል አሁን ጫና ውስጥ እንደገባ ሊጠቁም የሚችል ነው እና በጣም በርካቶች መነጋገሪያ ያደረጉት ጉዳይ ነው። ምክንያቱም ተስፋ ተጥሎበት ነበረ በሁለቱ ኃይላት መካከል ያለው ውጥረት ይረግባል የሚል በጣም አዎንታዊ ተስፋ ተጥሎበት ነበረ። አሁን ባለ ሁኔታ ግን እጅግ አስቸጋሪ ነው። ምክንያቱም ጠቅላይ ሚኒስትር ቤንያሚን ኔታንያሁም ግልጽ ትዕዛዝ ሰጥተዋል። የእሳቸው ትዕዛዝ እንግዲህ ኦልሞስት ወደ መፈጸሙ ነው፣ ተግባራዊ እየሆነ ነው ና የዚህ አይነቱ ችግሮች ሁልጊዜም ቢሆን በንጹሀን ላይ ዋጋ የሚያስከፍሉ ናቸው። ንጹሀንን በግራም በቀኝም ዋጋ የሚያስከፍሉ ናቸውና በጣም አስደንጋጭ ዜና ሆኖ ነው ያገኘውት። ስለዚህ ብዙ ሁኔታዎች አሳሳቢ ናቸው እውነት ለመናገር እንግዲህ እስራኤል አሁን ጥቃት እን እየፈጸመች እንደሆነ የሚያሳዩ መረጃዎች በመውጣት ላይ ይገኛሉ። የተለያዩ ዓለም አቀፍ መገናኛ ብዙሀን የሚያወጧቸው መረጃዎችም እሱን ያስመለክታሉ ከእስራኤል ወገን ያሉትም ማለት ነው። እንግዲህ ደግሞ ከጋዛ ጉዳይ ጋር የተገናኙ መረጃዎችን በተደጋጋሚ የሚያወጡ መረጃዎችም ይህን ሀሳብ ሰጥተዋል። በጠቅላላው ግን የእስራኤል መከላከያ ሚኒስትር ሀማስ በጣም ከፍተኛ የሆነ ዋጋ ይከፍላል የሚል መግለጫ ሰጥቷል። የእስራኤል መከላከያ ሚኒስትር እስራኤል ካትስ እንደምታውቋቸው ቀይ ዘመም ጠንካራ የፖለቲካ አቋም በማራመድ የሚታወቁ ናቸው እና ሀማስ ከባዱን ዋጋ ይከፍላል በሚል በግልጽ አስቀምጧል። እንግዲህ ይሄኛው እጅግ አስቸጋሪ የሚያደርገው ደግሞ ሀማስ የአይዲኤፍ ወታደ ሮችን በጋዛ ውስጥ ጥቃት ሰንዝሮባቸዋል፣ የሚል ደግሞ ሌላ አይነት ሁለተኛ ምክንያት አለ ማለት ነው። ይሄኛው አስቸጋሪ ነው። በአይዲፍ ወታደሮች ላይ የተሰነዘረው ጥቃት እጅግ አስቸጋሪ ነው። የሀማስ የሽብር ቡድን የፈጸመው ጥቃት ነው። ስለዚህ ይሄኛው የነበረውን ወይም ደግሞ የብራይት ላይን የሚባለውን ሁለቱ አይዲፍ ምላሽ እንደሚሰጥ ወይም ደግሞ በጣም መልካም አጋጣሚ ይፈጠራል ተብሎ የታሰበበትን እድል ዜሮ ሊያስቀር የሚችል ነው የሚል መግለጫ እየወጣ ይገኛል። እንግዲህ ይሄኛው እጅግ አስቸጋሪ ነው። ከዛም ውጪ ጠቅላይ ሚኒስትር በንያም ኔታኒው ሀሳብ እየሰጡ ባሉበት ሰዓት በጣም ከባድ የሚባል እንግዲህ የፋይተር ጀት በኢየሩሳሌም ላይ ሲሰሙ ነበረ። ማለት እንግዲህ ፋይተር ጀት ሄርድ ጀሩሳሌም ሄድ ኦፍ ኔታንያሁ አናውንስመንት የአማል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀሳብ እየሰጡ በኢየሩሳሌም ላይ ከባድ እንግዲህ ተዋጊ ጀቶች ድምጽ ሲሰማ ነበረ ነው በዛ አካባቢ ያሉ መገናኛ ብዙኃን እያስነበቡት ወይም ደግሞ የተናገሩ ይገኛል። ኢየሩሳሌም ላይ መቀመጫቸውን ያደረጉት ማለት ነው የቢቢሲ ሪፖርተሮችን በዚህ ልክ እያስቀመጡ ነውና ከአንድ ሰዓት በፊት ነው በዚህ ይሄ ማለት መረጃውን እኔ ባለበት ሰዓት ከአንድ ሰዓት በፊት የሆነ ነው። ሶስት ፋይተር ጀትስ በጣም በኢየሩሳሌም አናት ላይ ሲበሩ ነበረ። በጣም እጅግ አስቸጋሪ የተባለ ድምጽ ነው። እንደምታውቁት የፋይተር ጀቶች ድምጽ አስፈሪ ነውና ግን ብዙ ነገሮች በጣም አስቸጋሪ ነው። ይሄኛውን ደግሞ ከተመለከቱ በኋላ ደግሞ ከሀያ ደቂቃ በኋላ ቀደም ሲል እንደነገርኳችሁ ሶስቱ አውሮፕላኖች ወይም ደግሞ ሶስቱ ፋይተር ጀቶች ተዋጊ ጀቶች ጠቅላይ ሚኒስትር በኒያም ኔታ ንግግር በሚያደርጉበት ሰዓት ላይ በኢየሩሳሌም ላይ ከሄዱ በኋላ ከሀያ ደቂቃ በኋላ ደግሞ በተመሳሳይ ተመሳሳይ ድምጽ ያለው የሶስት ፕሌኖች ተመልሰው በተቃራኒው አቅጣጫ ሲበሩ ተመልክተዋል። ስለዚህ ከኢየሩሳሌም በኢየሩሳሌም ላይ የተመላለሱት ጀቶች ምንድን ነው የሚለውን ሀሳብ ነው ን ም ከዛም በኋላ ይህን ካደረጉ በኋላ ጠቅላይ ሚኒስትር በንያም ኔታንያሁ ምንድን ነው እያደረጉት ፓወርፉል ስትራይክን ጋዛ ውድ ቢ ካሪድ አውት የሚል ሀሳብ ሰጡ። በጣም አደገኛ የሚባል ወይም ደግሞ ከባድ ጥቃት በጋዛ ላይ እንዲፈጸም ትእዛዝ ሰጡ ጠቅላይ ሚኒስትር በንያም ኔታንያሁ የሚል መረጃ ወጣ እና እነዚህ ነገሮች እጅግ አስቸጋሪ ናቸው። አሁን ጋዛ ላይ ሌላ ስጋት ደግሞ ተደቅኗል። ግን በጣም በሚያሳዝነው ሁኔታ በሚገርማችው ይህን ውጥረት ለማርገብ የሚፈልግ ሀይል የለም። ይህን ውጥረት ለማርገብ የሚፈልግ ሀይል የለም ስላችሁ በሁሉም አቅጣጫ ያሉትን ሀይላት ስትመለከቱት እጅግ አስቸጋሪ ነው። እንግዲህ አሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጠንካራ እርምጃ ይወሰድ ብለው ሀሳብ ሲሰጡ፣ ከዚህ በፊት ምንድን ነው የነበሩት ወይም ደግሞ ምንድን ነበረ ይህን እንዲሉ ምንድን ነው ያደረጋቸው የሚለውን ማየት ያስፈልጋል። እንግዲህ ሁሉም ነገር አልጋ ባልጋ አይሆንም እና አንደኛ ሀማስ በአይዲኤፍ ወታደሮች ላይ ጥቃት መሰንዘሩ ወይም ደግሞ ጥቃቱን ሰነዘረ ብሎ ብላ እስራኤል ማመኗ እጅግ አስቸጋሪ ያደርገዋል። ይህ ከአስክሬን አመላለስ ጋር ያሉ ጉዳዮችም እንደዚሁ አስቸጋሪ ያደርጋቸዋል በዚህኛው በኩል ወይም ደግሞ በእስራኤል በኩል ያሉትንም ነገሮች ያው የሚታወቁ ስለሆኑ ከሱ አንጻርም ብዙ ጥያቄዎች አሉ። የመንግስታቱ ድርጅትም ደግሞ የሚያወጧቸው መረጃዎች አንዳንዴ መፍትሄ የሚያመጡ ሳይሆን ጉዳዮችን አንዱን መክሰስ አይደለም፣ በአሁኑ ሰዓት አሁን ሀማስ ልክ አይደለም፣ እስራኤል ልክ አይደለችም የሚሉ መግለጫዎችን በመውጣት ሳይሆን በቃ መሬት ላይ ያለውን ሀቅ አሁን ተስፋ የተጣለበትን ይህን አንዛይቲ የሌለበትን ለአንድ ሁለት ሳምንት የቆየውን የተኩስ አቁም ተስፋ የተጣለበትን እሱን ገቢራዊ እንዲደረግ በጎ አስተዋጽኦ መኖር ሲገባ፣ በሁለቱም በኩል ያለውን በጣም ጫና የማሳየት ወይም ደግሞ አንዱን ሌላው ጋር ብዙ በጣም አስቸጋሪዎቹን ሁኔታዎችን በጣም መልምለው ያወጣሉ። ና እኔ ምንድን ነው ይሄ ነገር የሚል ጥያቄ ያስነሳል። ና የእስራኤል እንግዲህ ክሷ ምንድን ነው? ይሄ ዲሴፕሽን ፕሎት የሚባለው እንግዲህ የዲሴፕሽን ፕሎት ማለት ሀማስ ሃንድ ኦቨር የሚያደርጋቸውን እነዚህ በህይወት የሌሉትን የእስራኤል ታጋቾችን አስክሬን በሚመልስበት ሰዓት ዲሴፕሽን ፕሎት ወይም ደግሞ የማታለል ሴራ ውስጥ ገብቷል የሚል ሀሳብ ነው እስራኤል እያወጣች ያለችው ወይም ደግሞ እስራኤል በዚህ ነው ምክንያቱም ሆስቴጆቹ አስክሬኖቹ ሲመለስ በዚህ ልክ መሆን አለበት ተብሎ በተስማሙበት መንገድ እየሆነ አይደለም ነው። ና እስራኤል አሁን ይህን ተከትሎ ደግሞ ከባድ የሆነ የአየር ጥቃት ኢንተንስ የሆነ ኢንተንስ የሆነ ጥቃት እንደምትፈጽም ነው በግልጽ የተቀመጠው። ጥቃቱ እንደተጀመረም እየተነገረ ይገኛል። ና ይሄ በጣም የዓለምን የፖለቲካ ስርዓት አይደለም የነ ፕሬዝዳንት ዶናልድ ትራምፕን የማደራደር አቅምም በጣም አስቸጋሪ ያደርገዋል እና ትናንት ምሽት ሃማስ ሌሎቹን የእስራኤል ሆስቴጆችን ለመመለስ ቃል በገባበት አማካኝነት ወይም ደግሞ በገባበት ስሌቱ አማካኝነት መልሶ ነበረ ግን እስራኤል የምትለው የፎረንሲክ ቴስት አድርጋለች። ፎረንሲክ ቴስት ስታደርግ ምንድን ነው ይሄ ቦዲ ወይም ደግሞ አስክሬኑ ከምን ጋር ነው የሚገናኙ ኦልሬዲ ሪካቨርድ ፍሮም ጋዛ ቱ ይርስ ጎ ከሁለት አመት በፊት ከጋዛ የወጣ ነው የሚል ነው፣ ወይም ደግሞ ፈረንሲክ ውጤቱ ያን የሚያሳይ ነው። ወይም ደግሞ ይሄኛው በተለያየ አቅጣጫ ለማየት ቢታሰብም በጣም አስቸጋሪ ነው፣ ምክንያቱም እስራኤል ፎረንሲክ ምን ባለ ታደርጋለች አንሲስተር ወይም ደግሞ የጂን ጉዳዮችንም እንደዚሁ ታጣራለች። ሆኖ ካልተገኘ እንደዚህ አይነት ጣጣ ነው ይዞ ሊመጣ የሚችለውና በጣም አስቸጋሪ ሆኗል የጋዛ ጉዳይ እንግዲህ አሁን፣ አንዱ ሌላው መክሰስ አንዱ ሌላው መክሰስ አይደለም ከዚህ በኋላ ኦንሊ ዓለም መቆም ያለባት ነገር ምንድን ነው? ወይም ደግሞ ያለው ተስፋ እኔ አሁን ይሄኛው ይሄኛው የሚባልበት ደረጃ አይደለም። በቃ ለሰብአዊነት እኩል መቆም። ለሰብአዊነት እኩል ሲቆም ግን እስራኤል ልክ አደለችም፣ ሃማስ ልክ አደለም፣ እንትን ልክ አደለም ምናምን እያሉ የሁሉም የሚሄዱባቸው መንገዶች የሚታወቁ ስለሆነ እና ከዚህ አንጻር ሃማስም እነዚህ ሁለት ኢንሲደንቶች እነዚህ የተፈጠሩት ጉዳዮች ፕሪቴክስት ነው። በቃ ጀስት እኔ ፕሪቴክስት አልሆነም ሲል ነበረ ከዚህ በፊት እስራኤል ጥቃት እንድሰነዝርብኝ ፕሪቴክስት መሆን አልችልም፣ ፕሪቴክስት አልፈጥርላትም ሲል ነበረ። ግን ፕሪቴክስት የፈጠረው አንደኛ ጅስተስ ቦዲ በዚህ ልክ የሚመልስ ከሆነ እንግዲህ ምን ያህል እውነት ነው ውሸት ነው የሚለውን ማጣራት ያስፈልጋል። ግን ፎረንሲክ ነው አፍተር ኦል። ከዛ ደግሞ በእስራኤል ጦር ላይ ጥቃት መፈጸሙ እጅግ አስቸጋሪ ያደረጋል። ሀማስ በድጋሚ እንግዲህ ያለውን ነገር ፎልስ ፕሪቴክስት ነው በሚል እስራኤልን ወንጅሏል። እኔ እንደ ጆርናሊስት ነው መነግራችሁ። አሁን እስራኤል ፕሪቴክስት ለእስራኤል ከዚህ አሁን ቅድም በነገርኳችሁ መንገድ አንደኛ ቦዲ የተመለሰው የተሳሳተ ነው ብላ ወይም ደግሞ ዴሴፕሽን የሆነ ፕሎት ውስጥ ገብቷል ሀማስ ብላ ከሳለች ከዛ ደግሞ አይዲኤፍ ወታደሮቼ ተመቱብኝ ብለዋል በሀማስ። እነዚህ ሁለት ምክንያቶች አሉ። ሀማስ ደግሞ ይሄ ውሸት ነው አለ ውሸት ነው ፋብሪኬቲንግ ፎልስ ፕሪቴክስት። ይህን እስራኤል በጋዛ የፈለገችውን ለማድረግ ፈልጋ የፈጠረችው ነው እንጂ እኔ የለበትም የሚል መረጃ አወጣና ይሄኛው እጅግ አስቸጋሪ ነው። እስራኤል ሴዝ ኮፊን ፍሮም ሀማስ ዲድ ኖት ኮንቴይን አነዘር ሆስቴጅ ቦዲ የሚል ሀሳብ በመውጣት ነው እና ይሄኛው በጣም ዲቴይል የሆኑ መረጃዎችን አውጥተዋል። የና ጠቅላይ ሚኒስትር ቤንያም ኔታኒው ቢሮ እና ይሄ ምንድን ነው የሚያሳየው ዓለምስ ምንድን ነው ወዴት እያመራች ነው የሚል ሀሳብ ያመጣል። ና የፎረንሲክ ቴስቱ የኦፈር ትዛራ ፋቲ የሚባል ሰው ነው ወይም ደግሞ ከዚህ በፊት የነበሩ የእሳቸው ቦዲ በ2023 ላይ የእሱ ነው የተመለሰው ኖት ቱ ኒ ኦፍ ሰርቲን ዲስ

ሂዝ ኦፊስ ሳይድ የፎረንሲክ ምርመራ ውጤቱ እንግዲህ የሚያሳየው ቅድም ስሙ የተጠራው ትዝራፍቲ የተባለው ሰው የእሱ ቦዲ ነው የእስራኤል ጦር 2023 ላይ ያገኘው እንጂ ዲናት ወይም ደግሞ ከዚህ ከአስራ ሶስቱ ህይወታቸውን ካጡ ሰዎች ሆስቴጆች ቦዲ ጋር ወይም ደግሞ አስክሬን ጋር የሚገናኝ አይደለም የሚል መግለጫ ነው በግልጽ የወጣውና፣ ይሄ በጣም የሚያስፈራ ነው እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ልክ ኢንስትራክት ካደረጉ ደግሞ ሊፈጠር ይችላል የሚለውን በጣም በርካቶች የተለያየ አቅጣጫ እያዩት ያለ ጉዳይ ነው እና በጣም የምር አም ሲሪስ ሾክድ ነው የሆንኩት። የሚያስደነግጥ ነገር አለው። ምክንያቱም እንግዲህ አሁን ሀማስ በቃ ግልጹን ማወቅ ያለባት ዓለምም ዓለም ኦፍኮርስ ታውቃለች። የምራቡ ዓለም ያውቃል። የአረቡ ዓለም ያውቃል፣ ግን አንዳንድ ሰዎች ማመን የማይፈልጉ ሰዎች አሉ። ይሄኛው ሀማስ ከዚህ በኋላ እስራኤልን መመከት የማይችልበት ደረጃ ላይ ደርሷል። ይህ ምንም እንትን የለውም። ይሄ በቃ ፋይተር ነው፣ በጣም አደገኛ ፋይተር ነው። ለሁለት አመታት በጣም ጠንክሮ ተዋግቷል። ይሄ ማንም የሚቀበለው ማንም እውነታውን ሊክደው የማይችል ጉዳይ ነው። ግን ደግሞ በጣም ይሄኛው አስቸጋሪው ነገር ከዚህ በኋላ እስራኤልን መቋቋም የማይችልበት ደረጃ ላይ መድረሱን ደግሞ የሚያሳየው አንደኛ አሁን ያለበትን ሁኔታ ነው። ግን ደግሞ ሄቪ ፕራይስ የሚከፍለው ንጹሃን መሆኑ ደግሞ ከምንምና ከመቼውም ጊዜ በላይ አሳሳቢ ያደርገዋልና ምናልባት የዚህን ጉዳይ ብዙ ብዙ አይነት ጣጣዎችን ለመመከት የሚያስፈልጋት ዓለም ላይ ደርሷልና የሀማስ ወታደሮች እንግዲህ በእስራኤል ላይ ጥቃት ከተሰነዘረ ወይም ደግሞ የዲሉን ወይም ተኩስ አቁም ስምምነቱን ጫና ውስጥ ያስገባል። ሃማስም ደግሞ እስራኤል ጥቃቱ እንደጀመረችው በመግለጽ ላይ ይገኛልና ይሄኛው ትንሽ እኔ በጣም አስደንጋጭ ነው። ምክንያቱም ያለውን ነገር እንደምታውቁት ነው። ከዚህ በፊት የነበረውን ነገር የምታውቁት ነው። እና አሁን ደግሞ ወዴት ሊያመራ ይችላል የሚለውም እጅግ አስደንጋጭ ሆኖ ተመዝግቧል። እንግዲህ ውድ ተመልካቾች ጊዜዎችን ማየት ያስፈልጋል። ኔታኒው ኖስ ትራምፕስ አቴንሽን ስፓን ኢዝ ቨሪ ሾርት ምናምን የሚሉ መረጃዎች ሊወጡ ነበረ። ትራምፕ አሁን በኤዥያ ፓስፊክ ጎሚት ላይ ስላሉ ያን ግምት ውስጥ አስገብተው ነው ኔታኒው ጥቃት ሊሰነዝሩ ያሰቡት እየሰነዘሩ ያሉትም የሚል ሀሳብ ይወጣል። ይህኛው ደግሞ በተለየ አቅጣጫ በ ዩኤስኤፍ ኦፊሺያል እንግዲህ መንገዳቸውን ሊያስተካክሉ እንደሚችሉ ይታወቃል። ና በእርግጥ የአሜሪካ ባለስልጣናት አሁንም ተኩስ አቁሙ እንዳለ በግልጽ አስቀምጠዋል። ያ ማለት አልተጣሰም ነው። እስራኤል ደግሞ ከአሜሪካ ፍላጎትና የፖለቲካ አውድ ውስጥ የወጣ አቋማንትን ላትል ትችላለች ግን እንደዚህ አይነት ሁኔታዎች ዋጋ የሚያስከፍለው ሁል ጊዜም ቢሆን ንጹሀን መሆኑ ግምት ውስጥ እንዲገባ ይፈለጋል። ግን አስቸጋሪ ሁኔታዎች እንዳሉ አሁን በጋዛ እንደዚህ አይነት ነገሮችን መፍትሄ መስጠትን ብቻ ሳይሆን በዓለም የፖለቲካ አውድና ስርዓት ላይ ምን አይነት ጫና ይዞ ይመጣል የሚለውንም በጣም ብዙዎች በተለያየ መንገድ እያዩት ይገኛል። ግን ደግሞ ዓለምም በራሷ መንገድ በራሱ አቅጣጫ ልታዩ መፈለጓ እጅግ አስቸጋሪ እያደርገዋልና ኤኒዌይ፣ እንግዲህ ጠቅላይ ሚኒስትር ቤንያም ኔታኒው ጋዛ በከባዱ እንድትደበደብ ትእዛዝ ሰጥተዋል የሚለው ትልቁ ዜና ሆኗል። እንግዲህ ያስደንጋጩም ዜና ነው። ውድ ተመልካቾቻችን በጣም እንግዲህ ዓለም የምር ሰላም ያስፈልጋታል። እንግዲህ ፈጣሪ ድረስ ነው የሚባለው። በጣም አሁን ትንሽ አስፈሪ ነው። ምክንያቱም እስራኤል የምትሄድባቸው ርቀቶች ከዚህ በኋላ ሀማስን ሙሉ በሙሉ እልምነት ማድረግ ነው የሚል አቋም ነበራት። እንግዲህ እንደዚህ እንደዚህ አይነት ጫናዎች ደግሞ ከመጡ በተለያየ አጋጣሚ እንዲህ አይነት ጫና ከመጣ ደግሞ በዚህኛው መንገድ የሚሄድ አለና የሀማስ ሰዎች ጠፉም አልጠፉም ኢሚዲየት ጥቃት ከተሰነዘረ ንጹሐን ዋጋ ስለሚከፍል ሁሌም ቢሆን ንጹሐንን ታሳቢ እያደረገ መረጃ ነው እንግዲህ ላጋራችሁ የምችለው። ምክንያቱም ይሄ እንትኗ ጠፋ፣ ይሄ እንትናለ ይሄ የዓለም አቀፍ ህግም እንግዲህ አከሳሰሱ ውንጀላውም ከራሱ ጥቅም አንጻር እየሆነ ስለመጣ አሁን ብዙ ችግሮች እዛ አካባቢ ላይ ይታያሉ። ንጹሐን የተመለከተ ጉዳይ ባይዞ የእስራኤል ዜጎችም ዋጋ አይከፍሉም ማለትም አይደለም እንደምታውቁት ነው። ምንም እንኳን እስራኤል አድቫንስ ብታደረግም ጥቃት የመሰንዘር አቅም እንደዚሁም ደግሞ ቴክኖሎጂካሊ አድቫንስድ ስለሆነች ብቻ ሳይሆን ዜጎቿ እነሱም አሁን ተቃውሞ እያስነሱ ስለሚገኙም ከዛ ከዛ አንጻር አብረው ዋጋ እንደምትከፍል ያሳያል። ታንክ ዩ ቨሪ ማች እንዴድ